ለሁለት ደቂቃ እንደምንም በርትቶ ወንድማችን ኪሩ የዘማሪ የምስራች እጮኛ እድሉን ሰጠዋለው ፕሮግራማችንን በተሳካ ሁኔታ እንድንጨርስ በእሷ ሰላምጣ ሰላም ልበላችሁ መሰለኝ እና ሻሎም ሻሎም ትላለችሁ። ሌላ ሰው ስታገኝ ሻሎም ሻሎም እላችሁ አለው። ሰላማችሁ ይብዛ። እሷ ተኝታ ቆሞ ማውራት በጣም ከባድ ነው። ያው እሷ ላት መጣ እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝ፣ እና በቅርብ እንገናኛለን ብዬ አስባለሁ። በጣም ነው መወዳት። ብዙ ለፍቼ ባታለሁ፣ ግን እንዳሰብኩት አልሆንልኝ። እንግዲህ ሁሉም እንደተናገሩት ነው። ያው በስጋ እናስላለን፣ አዘናለን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው የሚል መዝሙር 16 ቁጥር 15 በእግዚአብሔር ፊት በእግዚአብሔር አይን ፊት ይሄ የከበረ እና የከበረ ብቻ ያለ ፕሪሽስ ነው። ክብሩ የማይለምን እየቀጠለ የሚሄድ ሆነ አንድ ቋሚ ሊሚትድ የሆነ ክብር ውስጥ የሚገባቸው መቼም እሷም

እግዚአብሔር በጀቤስ ቤተክርስቲያን የላከው ቅማት ከወለዳት ልጆች አንዱ ሆነች። ሽወሱቤት ጥሩ ልጅ ነበረች። ምንም አንድ ቀን ለደቂቃ አዝኜባት ከፍቶን ያህክ በሷ በሁሉ አገልጋዩ ዘንድ የተወደደች ነች። ሁላችን እንወዳታለን። ቲያትሪካል አርት ግራጁዌት እንዳደረገች ነው። አዲስ አበባ መታ የእኛ ቸርች ጆይን ያደረገችው በዛ ሞመንት ላይ ብሔራዊ ቲያትር እንድትዘፍን ብዙ ጉርሻ የተረድላት ነ እና እሷ ቸርች እየመጣች ነበር የምታገለግለው ወርሺፕ ቲም ውስጥ ነበር። እየራባት ትመጣ ነበር። መሳፈሪያ ሳይኖራት በጉራት ትመጣ እና አንድ ቀን አገልጋዎች እሑድ ፕሮግራም ላይ ከኔ ጋር ብረ እንድታገለግል እድል በረካበትላ ያን ቀን ተኝቻ ላደርጉ ማለች እና ያቺ የእሑድ አገልግሎት የእሷንም አገልግሎት ለዓለም አለቀ። የማናችንም ጥረት አለ ማንም ሰውን ማክበር አይችልም።

ንገራጃለ ተማምለን ነበር። እውነት ፈልጋለሁ ብለህ ከአሁን አሁን ትደውላለች ብዬሽ ስልኳን እየጠበኩ ነበር። ከዛ ቆየ ስልኳ ምን ዋናው ብዬሽ ስልኳን እየጠበኩ ድንገት ያላሰብኩት ልደውልላት እያዘብኩት የሆነ ስልክ ተደውሎልኝና እያወራሁ እረሳሁ። ከዛ ከትንሽ ቆይታ በኋላ ፌስቡክ ዝገባ ያለች ብዬሽ

ብዙ ራይ ያለሽ ብዙ እቅድ ያለሽ ብዙ ሀሳብ ያለሽ ረት ነበርሽ። በቃ ምንም፣ መልካም እረፍት ይሁንልሽ። እግዚአብሔር አምላክ መልካም ነው። መጽናናትን እንመኛለን። ቤተሰቦች ሁላችሁ የኔላል ቻው ም የቀረባት በንገ የቀረባት ምን ነው ይህ? ሰልፍ ካለበት፣ ወሬት አለበት፣ ትችት ካለበት፣ ሐሜት ካለበት፣ ችግር ካለበት በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት፣ ወደ ራሱ ፈለጋት፣ በክብር አስቀመጣት። እግዚአብሔር የተመሰገነ ይሁን። ልንደሰት ነው የሚገባው። ኦነስትሊ፣ ልንደሰት ነው የሚገባው። በቃ እግዚአብሔር የተመሰገነ ይሁን። የተሻለ ስፍራ ነው ያለችው። በቃ ደሞ ይሄን እናውቀዋለን፣ የእግዚአብሔር ቃል ስለሚናገር በተሻለ ስፍራ ነው የተቀመጠችው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ነገሮቻችንን በማስተዋል እንድናደርግ የተሻለ ጌታ እንደመረጥን እንድናውቀው